ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢ ሥርዓት የወርሰገድ ተክለ ብርሃን የካቴድራላችን ዋና ጸሐፊ፣ አባቶች፣ ካህናት፣ ዲያቆናት በዚህ ቅዱስ ስፍራ ከተለያየ አቅጣጫ የእመቤታችን የቅድስት ድንግል ማርያም የልደት በዓሏን ለማክበር የተሰበሰባችሁ ሁላችሁም በክርስቶስ ፍጹም ሰላም እንደምን አረፈዳችሁ፣ እንደምን አረፈዳችሁ፣ እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ሁላችንም በምንሠራው ሥራ በምናጠፋው ጥፋት እንደ በደላችን እንደ ኃጢአታችን ሳይሆን በቸርነቱ ብዛት ያሰባሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ለዕለቱ የሚሆነውንና ለኛ የሚበጀንንና የሚጠቅመንን መምህራችን በሚገባ አስተምረውናል። እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። እንግዲህ እንዲህ ህንን የመሰለ ስለመሬታችን እጅግ በጣም አስከፊ በሆነበት ሰዓት በዚህ ሰዓቱ በተጣበበበት ሰዓት፣ በመጥፎ ሰዓት፣ እጅግ በጣም መስማትና ማዳመጥ ባለብን ሰዓት ይህን ያህል ሰፊ ሰዓት ወስዳችሁ ሁላችሁም በእውነቱ ጥላችሁ ሳትሄዱ ትሄዱ ስለመቤታችን መስማት እንዴት ደስ ይላል። በእውነቱ ግሩምና ድንቅ የሆነ ትምህርት ነው የሰማነው። ሁላችሁም እንኳን ለመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም በደስታ በፍቅር ሁላችንም እንኳን አደረሳችሁ የሌል ብለን እግዚአብሔር አንሰገ የገባውን ትምህርት ስላገኘን ከትምህርት ከተሰጠ በኋላ አብዝቶ ሌላ ነገር መናገር የተማርነውን ያዳመጥነውን ነገር እንድንዘነጋው የሚያደርግ ስለሆነ በዚህ በቃናል። እግዚአብሔር አምላክ ሁላችንን የሚባርከን ይቀድሰን በዓላችንን የፍስሐ የሰላም የደስታ በዓል ያድርግልን። እመቤታችን ቅድስት ድንግል ማርያም ከልጇ ተወዳጇ ተማላ ታማልደን። እግዚአብሔር አምላካችን ሁላችንንም እንዲሁም በፍቅር ይሰብስበን። ቅድስት ሀገራችንን ኢትዮጵያን ከፈተና ሁሉ እግዚአብሔር አምላካችን ይጠብቅልን። አባታችን ሆይ በሰማያትን ስምቀደስ መንግስትን ፈቃድ በሰማይ እንዲሆነች እንዲሁም በምድር ትሁን የዕለት እንጀራችን ስጠን ዛሬ በደላችንን ይቅር በለን እኛ ይወደሉን አቤቱ ሆነ ከክፉ ሁሉ አድነን እንጂ መንግሥት፣ ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ሚቤታችን ቅድስት ድንግል በመላአኩ በቅዱስ ገብርኤል ሰላምታ ሰላም በአሳብች ድንግለች፣ በሥጋሽም ድንግለሽ አሸናፊ እግዚአብሔርን ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን ደስ ይበልሽ ልሆን እግዚአብሔር ከአንቺ ጋር ነውና፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።

በዘላለም ወደረ ያስጠብቃቸው ከፍ ከፍ አድርጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ወክቡር ደሙ የዋጃት የዛሬውን ቃት ቅድስት ቤተ ክርስቲያንም ጠብቃ፣ ለነገሥታትና ለመኳን፣ ለጾር፣ ለንጹ ወገንና ቅዱስ ለሆነ ህዙ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን ተሰብስባችሁ የጸልያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሊቅር ይበላችሁ። ሥጋ በረኮስ ስለሚባል ስጋዊ ግነስራት ያሸናፊ የእግዚአብሔር ልጅ በድንግልና ሥጋ በድንግልና ልቡና እናቱ የምትሆን የማርያምን ኢየሱስ ክርስቶስ ባለፈው ይቅር ብሎ ከማሁ በይነ እግዝእትነ ማርያም ማረነ ክርስቶስ ኦ የጊዜ ኢየሱስ ክርስቶስ ሥራ ኃጢአት የኃጢአተ ቅዱስ ዝብከ አውቀን በስተት ሳናውቅ በድፍረት የሰራነውን ሁሉ የሰራነውን ኃጢአት እግዚአብሔር ይፍታ።